ታዋቂው የመኪና አምራች ኩባንያ ቡጋቲ ታሪክ በደስታም በሀዘን የተሞላ ነው። ይህን ለመረዳት አንድ ክፍለ ዘመን ወደ ኋላ ተጉዘን ጀርመን ወደሚገኝ አንድ ቤት ውስጥ እንገባለን። ይህም ቤት የዝነኛው ሜካኒካል ዲዛይነር ኢቶሬ ቡጋቲ ቤት ነው። በዚህ ወቅት የመጀመሪያውን የመኪና ዲዛይን ሰርቶ ጨርሶ ስራውን በመልቀቅ የራሱን ካምፓኒ ለመመስረት ወደ ፈረንሳይ እየሄደበት ነበር። ሕይወትንም እስከ ጥግ ኑሯታል። የዓለማችን ምርጡ ኢንጂነር ተብሎ እስኪጠራ ድረስ በንጉሳውያንና በጣም ለትላልቅ የተከበሩ ሰዎች ቻ የሚሸጡ ቅንጡ መኪናዎችንም እንሆ ያለ ነው። ቡጋቲ ኢቶሬ ቡጋቲ ከዚህ ከስኬት ጫፍ እስከ የካምፓኒውን የባለቤትነት ስም አጥቶ አሁን የደረሰበትን የቡጋቲ ደረጃ መገመት በማይችልበት ሁኔታ ውስጥ ሆኖ እስከ ማለፍ የደረሰ የህይወት ጉዞ አለው። በዚህ ቪዲዮ የኢቶሬ ቡጋቲን ከጅማሬ እስከ ፍጻሜ ያለውን ታሪክ የምናይ ይሆናል። ኢቶሬ ቡጋቲ በ1881 መስከረም 15 በጣሊያኗ ሚላን ከተማ ውስጥ በመካከለኛ የሀብት ደረጃ ላይ ከሚገኙ ቤተሰቦቹ ተወለደ። አባቱ ካርሎ ቡጋቲ በዓለም አቀፍ ደረጃ የሚታወቅ የፍ ፈርኒቸርና ጌጣጌጥ ዲዛይነር ነው። ወንድሞቹም በቅርጻቅርጽ ስራ ትልልቅ ዝናን ያተረፉ ባለተሰጦዎች ናቸው። ብዙ ታሪክ አዋቂዎችም የኢቶሬ ቡጋቲ ብልህነት ታለንቱን አይቶ እንደ ቤተሰቦቹ አለመሆኑ ነው ይላሉ። ከልጅነቱ ጀምሮ የተለያዩ ውስብስብ ዲዛይኖችን በመሞካከር የሚያሳልፈው ኢቶሬ ተፈጥሯዊ የሆነ የኢንጂነርነት ተስጦ እንዳለው ገና በለጋ እድሜው ያሳወቅ ነበር። ገና በ16 ዓመቱም በአባቱ ፊት የተሰበረን ሳይክል ቀልል አድርጎ ነበር የጠገነ። ይህንን ያየ አባቱም ምንም ጊዜ ሳያጠፋ ወዲያው በወቅቱ ታዋቂ ወደ ነበረ ፕሪኔቴ ኤንድ ስቱቺ ወደሚባል የልብስ መስፊያ ማሽንና ሳይክሎችን ወደሚሰራ ፋብሪካ አፓረንትሺፕ እንዲወጣ ያደረገው ይህንን ፋብሪካ በተቀላቀለም በዓመቱ የራሱን ሞተር ሳይክል ዲዛይን ለማድረግ በቃ በዚህ ፋብሪካ መስራቱ ለኢቶሬ ቡጋቲ አይኑን ከፍቶለታል ወደ ፈጣን የሆኑ መኪኖች የመስራት ሀሳብ ውስጥ እንዲገባ በ1900 ፕሪኔቴ ኤንድ ስቱቺ ለቆ የራሱን መኪና ዲዛይን ወደማድረግ ገባ ኢቶሬ በወቅቱ የነበሩ ትላልቅ ኢንጂነሮች እንኳን የማይረዱትን በጣም ኮምፕሌክስ የሆኑ ዲዛይን ልቅም ባለ ሂሳባዊ ስሌት ጥንቅቅ አድርጎ ነበር የሚሰራቸው። ይህንን ተሰጥኦውን የሚያየ መቀመጫውን በጀርመንና ፈረንሳይ ያደረገ ዴ ዴትሪክ የሚባል ካምፓኒ የስራ ዕድል ያቀርብለትና እዛው መስራት ይጀምራል። በዚህም በጥቂት ዓመታት ቆይታው የተለያዩ ሙያዊ እውቀቶችን እያሰፋና እያሳደገ ለውድድር ብቻ የሚያገለግሉ መኪኖችን ዲዛይን ማድረግ ጀመረ። በ1903 በነበረው የፓሪስ ማድሪድ ውድድር መኪና ዲዛይን ማድረግ ቢችልም፣ ነገር ግን ከጊዜው የቀደሙ የረቀቁ ስራዎቹ በወቅቱ ተቀባይነት ሊያገኙ አልቻሉም። ኢቶሬ የመኪናውን ሞተር እንዲሁም የሾፌሩን መቀመጫ ዝቅ አድርጎ የሚሰራ ሲሆን ይህም ከፊዚክስ ሴንተር ኦፍ ግራቪቲ እና ኤሮዳይናሚክስ አንጻር በተሻለ ሁኔታ መኪናውን ፈጣን ያደርገዋል ብሎ ያምናል። በዚያን ወቅት ሌሎች የመኪና ዲዛይኖች ከፍ አድርጎ በመስራት ነበር የሚያምኑት። በ1906 ኢቶሬ ዴዴትሪክን ለቀቀ። በ1907 የትዳር አጋሩን ባርባራን ተዋወቀ። በዚሁ ዓመት ኢቶሬ ዱትዘ ከተባለ የጋዞሊን ኢንጂን አምራች መቀመጫውን ኮሊን ጀርመኒ ካደረገ ተቋም ጋር የብዙ ዓመት ኮንትራክት ፈረመ። የተለያዩ ኢንጂኖችን ለነሱ እየሰራ የሆነ ሰዓት ግን ከተለመደው የኢንጂን አሰራር ወጣ ያለ የራሱን ዲዛይን ለማድረግ አሰበ። ኢቶሬ በሳይዝ ትንሽ እንዲሁም በክብደትም ቀለል ያሉ መኪኖችን መስራት እችላለሁ ብሎ ያመነ ሲሆን እንደዚህ አይነት መኪኖችም ፍጥነታቸው ከሌሎች ከፍ ያለና በውድድር ጊዜ የተሻለ ፍጥነት እንደሚያስመዘግቡ ተገንዝቧል። ዲዛይኖችን ወደ ተግባር ለማምጣትም መስራት ጀመረ። የመጀመሪያውንም የቡጋቲ ስም የያዘች ቡጋቲ ታይፕ አስርን መስራት ቻለ። ታይፕ አስር 1.2 ሊትር 4 ሲሊንደር ኢንጂን ያላት ክብደቷም 36 አምስት ኪሎ ግራም የሆነች መኪና ነች። ይች የሁለት ሰው መቀመጫ ያላት ተሽከርካሪ እስከ 80 ኪሎ ሜትር ፐር ሃወር ፍጥነት ነበራት። ይህም በወቅቱ በጣም ከፍተኛ የሆነ የመኪና ፍጥነት ነበር። ከዚህ በኋላ ነበር የተቀጣሪነት ስራውን አቁሞ አዲሷን የራሱን መኪና እየነዳ ወደ ሞልሻይም ፈረንሳይ የሄደው። በዛም የራሱን ካምፐኒ አውቶሞቢል ኢቶሬ ቡጋቲ ብሎ አቋቋመ። ኢቶሬ የሚሰራቸውን መኪኖች ምርጥነት ለማስመስከር የሚመርጠው የመኪና መወዳደሪያ ቦታዎችን ነበር ብዙ ተመልካች ባለባቸው በእንደዚህ አይነት ቦታዎች ማድረጉም ዝናውን እየጨመረ የዓለማችን ምርጡ ኢንጂነር በመባል የውቅና ማማ ላይ እንዲወጣ አስችሎታል። 1909 ለኢቶሬ ምርጥና አስደሳች ዓመቱ ነበረች። ታይፕ 10 መኪናውን የጨረሰበት፣ የመጀመሪያውን ካምፓኒ ያቋቋመበት እንዲሁም የመጀመሪያ ልጁ ጂን ቡጋቲ የተወለደበት ዓመት ነበር። ታይፕ 10 ሞዴል መኪና በዘመኑ የቀደመች እና ምርጥ መኪና ብትባልም ኢቶሬ በዚህ ረክቶ የማሻሻል ስራውን አላቆመም። ነው። የታይፕ አስርን ፕሮቶታይፕ በመጠቀም በወቅቱ ታዋቂ የሆነችውን ታይፕ 13ን አሻሽሎ ሰራ። ተመሳሳይ የሆኑ ኢንጂኖችን በመጠቀም ከታይፕ 13 እስከ 23 ደረሰ። ነገር ግን እዚህ ጋር የዓለም ኢኮኖሚ እንቅስቃሴ ሁሉ ቆመ። የመጀመሪያው የዓለም ጦርነት። በጦርነቱም ወቅት ኢቶሬ ምንም ምርጫ ስላልነበረው ከሞልሺም ሚላን፣ ከሚላን ፓሪስ ሄደ። በዚያም ከዲውዘምበርግ ወንድማማቾች ጋር አብሮ መስራት ጀመረ። በዚህ ወቅትም ዩ 16 የሚባል በአይነቱ ለየት ያለ ኢንጂን ፕሮፖዝ አደረገ። ይህ ዩ 16 ሁለት ስትሬት ኢንጂን በአንድ ኬዝ የያዘ ሲሆን ቡጋቲ ዩ 16 የሚል ስያሜም ሰጠው። ይህም ኢንጂን ከዲዛይን ሊያልፍ አልቻለም። ግን በዚያ አላቆመም። ከዲውዘምበርግ ወንድማማቾች ጋር በመሆን ዩ 16ን እንደ መሠረት ተጠቅሞ አዲስ ኢንጂን መፍጠር ችሏል። ጦርነቱ ካበቃለት በኋላ ደግሞ ወደ ሞልሻይን ተመልሶ ቀለል ያሉ ክብደት ያላቸውን መኪኖች ማምረት ቀጠለ። በተለያየ የመኪና ውድድሮች ታይፕ 13 ሞዴልን ባለብዙ ብዙ ቫልቭ ያለው ኢንጂን አድርጎ በመሥራት ተከታታይ ሶስት ትላልቅ ውድድሮችን ማሸነፍ ቻለ። አንደኛው ውድድር በብሬሽያ ስለነበር ያሸነፈው የመኪናዋን ስም ቡጋቲ ታይፕ 13 ብሬሽያ ተብላ ተሰየመች። ከዚህ ከዚህ በኋላም የኢቶሬ ቡጋቲ ካምፓኒ ከ2000 በላይ የታይፕ 13 ፕሮቶታይፕ ያላቸውን ቡጋቲዎች መስራት ችሏል። ቡጋቲ የውድድር መኪኖችን ሙሉ በሙሉ በሚባል ደረጃ ማርኬቱን የተቆጣጠረ ሲሆን፣ አሁን ግን ከልጁ ጂን ቡጋቲ ጋር በመሆን ቅንጡ መኪኖችን ወደ መገንባት ተሸጋገረ። የመጀመሪያዋ የቡጋቲ ቅንጡ መኪና ታይፕ 41 ቡጋቲ ሮያል የሚል ስያሜን ያዘች። በወቅቱ የሚስተካከለው የሌለ ዓለማችን ላይ ከተሰሩ መኪኖች ሁሉ በጣም ቅንጡ መኪና መሆን ቻለ። ይህ መኪና የሚሸጠውም ለተመረጡ ደንበኞች ሲሆን አብዛኛው ገዢዎች ንጉሳውያን ናቸው። ለዛም ነው መኪናዋ ቡጋቲ ሮያል የሚል ስያሜን የያዘች። ከቡጋቲ ሮያል ሞዴል መለቀቅ ሶስት ዓመት በኋላ በታሪክ የሚታወቀው የአሜሪካ ኢኮኖሚዋ የወደቀበት ዘግሬት ዲፕሬሽን መጣ። ይሄም በአጠቃላይ የዓለም ኢኮኖሚን ያዛባ ሲሆን በቡጋቲ ሮያል ሞዴል አሪፍ የሚባል እንቅስቃሴ ላይ የነበረው የኢቶሬ ካምፓኒ ዝቅዝቅ እንዲሄድ አደረገው። ካምፓኒው ሙሉ በሙሉ በሚባል ደረጃ ኪሳራ ውስጥ ገባ። ነገር ግን በ1930ዎቹ አጋማሽ ላይ የፈረንሳይ መንግስት የተለያዩ ማኑፋክቸሪያል ዲዛይን እንዲሰራለት ቡጋቲን ኮንታክት አደረገ። በዚህም እየከሰረ ያለ ድርጅት ስለሆነ አማራጭ የለውምና ሙሉን ተቀበለ። በዚህም 80 የሚደርሱ ቡጋቲ የባቡር መኪኖችን ለፈረንሳይ መንግስት በስኬት አስረከበ። ይህም ድርጅቱን ከኪሳራ እንዲወጣ አድርጎታል። ከኢኮኖሚክ ዲፕሬሽን ወጥቶ ገና እያንሰራራ ባለበት ወቅት ደግሞ የሰራተኞች አመፅ በድርጅቱ ውስጥ ተነሳበት የተሻለ ክፍያና የስራ አካባቢ የሚጠይቁ ሰራተኞች ድርጅቱን ናጡት በዚህም መጀመሪያ አካባቢ እምቢ ቢልም ወደ በኋላ ግን ኢቶሬ ቡጋቲ የሰራተኞችን አቤቱታ ሰምቶ በደሞዝ ጭማሪው ተስማማ ጉዳዩ በስምምነት ቢያበቃም በሰራተኞቹና በኢቶሬ መካከል ግን አለመተማመን ፈጠረ የቡጋቲ ስም ከዓመት ዓመት እየናኘ በዘመኑ ከነበሩት ሁሉ ልቆ ምርጡ የዓለማችን ሜካ ሜካኒካል ዲዛይነር መሆን ችሏል። ጀልባ፣ የአውሮፕላን ሞተር እና ፈጣን ባቡር ማለትም እስከ 100 ኪሎ ሜትር ፐር ሃወር መሄድ የሚችሉ እነዚህ ኢቶሬ ቡጋቲ የሚታወቅበት ስራዎቹ ናቸው። የኢቶሬ ተሰጦ በእሱ አላበቃም። ልጁ ጂን ቡጋቲ የአባቱ ልጅ መሆኑን ያስመሰከረ ጎበዝ ኢንጂነር ነበር የሆነው። አባቱም የድርጅቱን ኃላፊነት ለልጁ ጥሎለት በነበረ ሰዓት ጅን የሚገራርሙ ስራዎችን ሰራ። በዓለም ዝነኛ መሆን የቻሉ ሞዴሎችን እንደ አትላንቲክ፣ ማጅስቲክ፣ ሮያል እና ታይፕ 57 g አይነት ጥንቅቅ ያሉ ሥራዎችን ለገበያ አቀረበ። በዚህ ሰዓት ሁሉም ነገር በኢቶሬ ሕይወት ጥሩ እየሄደ ነው። ነገር ግን አንድ ይህንን የሚቀይር ክስተት መጣበት። ሁነቱም እንዲህ ነው። ሰኔ 1939 ታይፕ 57 ጂ ታንክ በተባለች ሞዴል ጂን ቡጋቲ ውድድር ያዘጋጃል። በዚህም ሁሌም እንደሚያደርገው አብሮ ተሳፍሮ መሄድ ይጀምራል። ክፍት ባለ መንገድ ታይፕ 57 ጂ ታንክ እየሄደች ባለበት ሰዓት አንድ ባለሳይክል ወደ መንገዱ ይገባበታል። በዚህም እሱን ለማዳን ሲል መሪውን ሲያዞር መንገድ ስቶ ይገለበጣል። የኢቶሬ ምትክ የሆነው ባለብሩህ ተስፋው ጂን ቡጋቲም በመኪና አደጋው ይሞታል። ይህንን ሲሰማ ኢቶሬ ልቡ በሐዘን ይሰበራል። የጂን ታናሽ ወንድምም ከዓመታት በፊት ራስን አጥፍቶ ነበር። በዚህ ላይ ነው የጂን ሐዘን የተጨመረበት። ከድጡ ወደ ማጡ እንዲሉ ጂን ከሞተ ከሦስት ሳምንታት በኋላ ሁለተኛው የዓለም ጦርነት ጀመረ። የጀርመን ጦርም ሞልሻይን ሲቆጣጠር የኢቶሬ ቡጋቲን ድርጅትም በእርሱ ስር አደረገ። አስቀድሞ በጥርጣሬ ኢቶሬ ብዙ ማሽነሪዎችን ማውጣት ቢችልም ፍጥነቱ ከጀርመን ጦር ግስጋሴ አንጻር በቂ አልነበረም። የጀርመን ጦር በግዳጅ መኪናና ቶርፒዶ እንዲሰራ ቢጠይቁትም ኢቶሬ ግን አሻፈረኝ አለ። ከሞልሻይም ቤተሰቡን ይዞ ወደ ፓሪስ ሸሸ። በፓሪስም የአቪሽን ኢንጂንና ቶርፒዶ ጀልባዎችን ለመስራት ቢሞክርም ግን እንዳሰበው ሊሄድለት አልቻለም። ኢቶሬ ብዙ ጊዜውን በፈረንሳይ ቢኖርም አንድም ቀን የፈረንሳይ ዜግነት ጠይቆ አያውቅም። በዚህም ሁለተኛው የዓለም ጦርነት ሲያበቃ የፈረንሳይ መንግስት አልደገፈውም። ትውልዱም ጣሊያናዊ ስለሆነ በጦርነቱ ሰዓት ጣሊያን ከጀርመን ጎን ስለነበረች የነሱ ደጋፊ ተብሎ ተጠርጣሪ ከመሆን አላመለጠም። ኢቶሬ ግን ሕጋዊ በሆነ መንገድ ክስ በማቅረብ በጦርነቱ ያጣውን ድርጅት ለማስመለስ ሞከረ፣ ግን አልተሳካም። ነገሩ እየባሰ ሲመጣም በ1944 ሚስቱን ባርባራን ሞት ነጠቀው። በዚህም ሀዘኑ በስቶበት የጤናው ጉዳይ አሳሳቢ የሆነ መጣ። ለመጨረሻ ጊዜም ሞልሻይም በጎበኘበት ሰዓት እንደዛ በማሽነሪዎች የተሞላችን ሳይሆን ባዶ ቤት ነበር ያገኘው። በእነዚህ ሁሉ ነገሮች ተስፋ ሳይቆርጥ የፈረንሳይ ዜግነት ህጋዊ በሆነ መንገድ ለማግኘት ማመለከቻ አስገባ። በ1960ዎቹ የጤናው ጉዳይ እየባሰ የሳንባ በሽታ ተጠቂ ሆነ። በዚህ ጊዜ ድርጅቱም ወደ ትክክለኛው ባለቤት ኢቶሬ እጅ ተመለሰ። ነገር ግን ሲፈልግ የነበረው ጥሩ ዜና ከረፈደ ነበር የደረሰው። ኢቶሬ ሰውነቱ ሙሉ ፓራላይዝስ ሆኖ ሞቱን እየጠበቀ ነበር። ድርጅቱ ከተመለሰለት ከአስር ቀን በኋላ የዓለማችን ምርጡ ሜካኒካል ዲዛይነር ኢቶሬ ቡጋቲ ወደ ማይቀረው ሞት ተሸኘ። ኢቶሬ ከሞተ በኋላ የሱ የቀሩት ዘመዶቹ ድርጅቱን ተረክበው መስራት ቢጀምሩም ያለ ባለቤቱ አያምርም ቤቱ ነውና ማኔጅ ማድረግ ስላልቻሉ ለብዙ ዓመታት ተዘጋ። እስከ 1987 ድረስም ስለ ቡጋቲ ምንም አልተሰማም። በሰማንያዎቹ መጨረሻ ግን ጣሊያናዊው ስራ ፈጣሪ ሮማኒ አርቴሪዮሊ ድርጅቱን በአዲስ አቋቁሞ የቡጋቲ ብራንድ እንዲመለስ አደረገ። ከአምስት ዓመት በኋላም ሙሉ በሙሉ አዲስ የሆነ የቡጋቲ ሞዴል ቡጋቲ ኢቢ 110 ለህዝብ ተዋወቀች። ይህች አዲስ ሞዴል በሰዓት 213 ማይል የምትሄድ ሲሆን ጉልበቷና የመኪናዋ አሰራር ውበት የዓለም ገበያ ላይ ተፈላጊ እንድትሆን አደረጋት። ነገር ግን በአስተዳደራዊ ብሉሽነት ምክንያት ይህም ድርጅት ከሰረ። በ1998 ግን ቮልስዋገን ቡጋቲን በመግዛት አሁን የምናውቀውን ቡጋቲን መፍጠር ችሏል።